እግዚአብሔር ይባረክ። አንድ ቃል አንብብላችሁ፣ የመጀመሪያ ቃል ጥቅስ ጥቅሱ ስብከቱን ያማከለ ሳይሆን ጥቅሱ እንዲታወጅ እግዚአብሔር የፈለገው ቃል ነው። ኢሳይያስ 61 ላይ ያለ ቃል ታውቃላችሁ። ኢሳይያስ 61 የቅባት ቃል ነው፣ የቅባት መጽሐፍ ነው። በጣም ወዶ መጽሐፍ ነው። በጣም ወዶ እንደኔ የተቀባው ሊ ይወደዋል። አሜን አሜን። በክርስቶስ ኦርደር የተቀባ በብሉይ ኪዳን መንፈስ አይደለም፣ በክርስቶስ ፓተርነት ኢየሱስም ይሄን አንብቦ ነው ተፈጸመ ያለው። እኛ የአዲስ ኪዳን ቅቧን ይሄ መጽሐፍ ደስ ይለናል። ባዲስ ኪዳን የተቀበለ እንደኔ ያዲስ ኪዳን ቅቧን አሉዚ ኢሳይያስ 61 ነው ይወዳሉ። እሺ፣ ቁጥር ዘጠኝ ነው ገና ማለት ደስ ብሎኛል ዛሬ። አሜን። ለምን ካላችሁኝ እግዚአብሔር አደርገዋለሁ ያለኝ ነገር አለ። አሜን፣ አሜን። ዛሬ እዚህ የመጣችሁ ሰማይ አጭቷቸዋል። አሜን። ቀኗን መዝግቧት። አሜን። ትመዝገበች ቀን አሜን። እግዚአብሔር አደርገዋለሁ ያለ ያለኝ ያደርጋል አሜን። ይህን ነገር እተነብያለሁ፣ ይህን ነገር እናገራለሁ፣ ይህን ነገር በእናንተና በዘራችሁ ላይ አወጃለሁ። ታቀላጭ እንደዚህ ሆኛ አለቀ። ዝም ብለህ ሳቅሳቅ ይለኛል። ጌታን የሆነ እስፒሪት አለ። የስፒሪት ኦፍ ጆይ ጠዋት ላይ እንደሰማዩ ነገሮች አሉ። በዚህ መካል ግን ጌታ እኔ አወራኝ ነበር። አሌሉያ ውጫችሁ ሌላ እያላችሁ ውስጣችሁ ሌላ ሲላችሁ፣ ግራ አይገባቸውም። አሁን ግን መድረክ ላይ ሲወጣ ሙሉ በሙሉ በደስታ መንፈስ ተወረስኩ። ኢሳያስ 61 ቁጥር 9 እኔ አለው አንቺም ፕሮፌሰር ላዶሳ ዘሮቻቸው በመንግስታት ልጆቻቸው በህዝቦች ዘንድ የታወቁ ይሆናሉ። ሪሳይ እንደ እንትን መጽሐፍ ደጋግሜ ከማንበብ የተነሳ እያንዳንዱ ቃል አውቀዋለሁ እኮ አውቀዋለሁ። ልክ ጌታ እንደ ኪዳን ያወራኝ ነው የመሰለኝ። ዛሬ ኪዳን ነው ውሰድና ለጠፋው ለልጆችሽ ንገሪያቸው። ዘሮቻቸው በመንግስታት ልጆቻቸው በህዝብ ዘንድ የታወቁ ይሆናሉ የሚያያቸው ሁሉ አሜን፣ እግዚአብሔር የባረካቸው ህዝብ እንደሆነው ያውቃለሁ። አሜን እውላችሁ እኔ ልንገራችሁ፣ የእግዚአብሔር መልክተኛ ነው። አሜን። ሌላው ቢቀር የቆምኩበት መድረክ ለይተነው የቆምንበት መሰዊያ ነው። አሜን፣ አምላኬን ወክዬን የማወራው አሜን። እናትሽ፣ አባት፣ ዘመድ፣ ወዳጅ፣ ጓደኛ፣ እህት፣ አክስት፣ አጎት፣ ወንድም፣ የትዳር ጓደኛ፣ ባል፣ ሚስት መንግስታቶች፣ ሁኔታ፣ ጠንቋይ፣ ሟርተኛ ምንም ይበል ምንም ይበልብ፣ ዛሬ ግን እኔ እናገራለሁ። አሜን በኢየሱስም የተጣላችሁ አትሆኑም። የተረሳችሁ አትሆኑም። ትውልዳችሁ ወድቆ አይቀርም። ትውልዳችሁ በነገሥታት መካከል ይነሳሉ። ልጆቻችሁ በነገሥታት መካከል ይነሳሉ። በሕዝቦች መካከል የታወቁ ይሆናሉ። በኢየሱስም እግዚአብሔር የባረካቸው እግዚአብሔር የባረካቸው ሕዝቦች እንደሆኑ ያውቃሉ፣ ይረዳሉ። አንዳንዱ እኮ እየተጠበቀ ያለ ሰው አለ፣ ምንም አይደርስም ተብሎ። የሚገርመው የሚገርመው ዮሴፍ ዮሴፍ ሲሸጥ እቃ መስሏቸው ነበር የሸጡት፣ ወደ ከፍታው ነው የሸጡት፣ ወደ ፍጻሜው ነው። ጉድጓዱ ሲጥሉት ውሃ ድርቆ የጠበቀ ጌታ፣ እባብ እንዳይኖር አድርጎ የጠበቀ ጌታ፣ የግብፅን ነጋዴ በመንገዱ ያሳለፈ። እነግራችኋል ከዚህ ድምፅ በኋላ በነገስታት መካከል እግዚአብሔር ሊገልጠሸ ለልጆች መንገድ ሊያበጅ በፊት የሚያልፍ ነገር አለ። በፊትሽ የሚያልፍ ነገር አለ። ይኸውልህ ይኸውላችሁ ዮሴፍን አሳልፈው ከሸጡ ዘጠኝ ወንድሞቹ ይልቅ 10 ወንድሞቹ ይልቅ እሱ 11 ከዛ 12ኛ ቢኒያም 10 ወንድሞቹ ይልቅ አባቱ አልጋ ላይ ተኝቶ ያየው ህልም እንደበለጠ እነ እነ ሮቤል ባሉበት አንተ እነዚህ ሀያል ሀያል ባዩልበት የእስራኤል አባቶች ባሉበት እኮ ነው። እነዚህ ሀያል ባሉበት ይሄ ትንሽ ብላቴና ቀስቱ ጸንታ እንደቀረች አሜን። ከተሰበሰባባችሁ ነገር ይልቅ እኔ እነግራችኋለሁ በረከት ምን ማለት እንደሆነ በአንቺ ይታወቃል። አሜን። በምንም የጀመርሽው ስራ እንደምንም የጀመርከው ነገር በኢየሱስ በረከት ይሄስ ነው ይባላል። የተባረከችማ እሷ ነች ይባላለ። በረከትማ የእሷ ቤት ነው ይባላል። በረከትማ ልጆቻቸው ነው ይባላለ። አገልግሎትን አገልግሎትሽን ህይወትን፣ ስራህን፣ ጥሪህን፣ ማንነትን አይቶ እግዚአብሔር ሲባርክ እንደዚህ ነው ይባላለ። የእግዚአብሔር መገለጥ በረከት እንደዚህ ነው ይባላል። ባንቺ ላይ እንደዚህ ነው ይባላል እና ጌታ ቢሮዬ ወይ ጉድ አለ ወይ ጉድ። በመንፈስ የወለድካቸው ልጆች እንኳን በመንደር አለ በነገሥታት መካከል ጎገና ይፈልጋሉ አለ አሜን ሄታን ታዲያ ልጆችሽ አሜን ልጆች አሜን ቤትህ አሜን ስራ አገልግሎት የህይወት ጉዞ አሜን እግዚአብሔርን በረከት ያንጸባርቃል እኔ ሌላ በረከት ልባርካችሁ በዚህ ውስጥ ሌሎች በጠበቋችሁ ቦታ ትገኙ አሜን በጌታ በኢየሱስ ሌሎች በጠበቋችሁ ቦታ አትገኙም። አሜን። ሌሎች በፈለጓችሁ ቦታ አትገኙም። አሜን። ሌሎች ባሰቧችሁ ቦታ አትገኙም። አሜን። በኢየሱስም አትገኙም። አሜን። በኢየሱስም አትገኙም። አሜን። የሆነ ሰፈር እያገኛችሁ ዓለም አቀፍ ሆናችሁ ትታያላችሁ። አሜን። የሆነ ቦታ እየጠበቋችሁ ዓለም አቀፍ ሚዲያ ላይ ብቅ ትላላችሁ። አሜን። የሆነ ቦታ ላይ ስትሸለሙ ያዩአቸዋል። አሜን። የሆነ ቦታ ላይ ጥያቄ ኢንተርቪው እየተደረገ

ለአንዳንዶቻችሁ ይሄ የለውጥ ምዕራፍ ሆኗል። አሜን። የመጣው ድምፅ የለውጥ ምዕራፍ ሆኖላቸዋል። አሜን። የመጣው ድምፅ የመነሳት ምዕራፍ ሆኖላቸዋል። አሜን። አሁን የመጣው ነገር የአንዳንዶቻችሁን አቅጣጫ ቀየረ፣ ቀየረ። አሜን። ቀየረ። አሜን። አይ ፊል ጆይ አሜን እውነት በጣም ደስታ ይሰማኛል። የሆነ ነገርማ ተጠብቆልና፣ የሆነ ነገርማ ተሰውሮልና፣ የሆነ ነገርማ ተጠብቆልና አሜን ኢየሱስ

የሆነስ ይዝን አለ የሆነስ እግዚአብሔር ምስክል። አዝናችሁ ለመጣችሁ ሰዎች ግድ የለም። እግዚአብሔር ሲያወራ ያለህበትን አማክሎ አለ፣ የምትደርስበትን። ኢየሱስ አላዛር መቃብር ፊት ቆሞ አለቀሰ። ያለቀሰው እንደማያስነሳው አይቶ አይደለም፣ ስለነ ማርታ አዝኖ እንጂ። ሰማችሁ። ኢየሱስ ወሬው ከመቃብር ጋር አይደለም፣ ከአላዛር ጋር ነው። አሜን። የነ ማርታ ለቅሶ ከሞተው ሬሳ ጋር ነው። የኢየሱስ ድምፅ ግን ሊነሳ ካለው አላዛር ጋር ነው። አሜን። እያለቀሱ እየጮሁ እያበዱ ምናምን፣ አለቀሰና ግን፣ ሄዶ ምዳቀላችሁ ሌላ ክፍል እንዳለ ወዳጁ አላዛር ወይና ነው ያለው። እግዚአብሔር እያለቀስ ደረት እየመታ የምትወጣበትን መንገድ ነው የሚያወራው። እሱን ነው የሚያወራው። እሱን ነው የሚያወራው እሱን ነው የሚያወራው። አይ በተደጋጋሚ ኮ ተሞክሯል። ይሄ ነገር አልነሳም አልወጣም ብሏል የሚለው ነገር እዚህ ቤት አይሰራም። አሜን። በአንቺ ሕይወት አይሰራም በኢየሱስ አሜን። አይሰራ በኢየሱስ ሰበር አሜን። የተለያየ ጊዜ መሞከረው አይደለም ብዙ ጊዜ ኮ ፌል አድርግ ያለው፣ እሱን ልናወራ አይደለም። የምጣ ነው እግዚአብሔር። ፌሌሪትህን አይደለም የሚደግምልህ ከፌሌሪቲ ውስጥ ግን ትንሳኤን ያወራል። አሜን። ቦታው ኮ መቃብር እንጂ መኝታ ቤት አይደለም። ሲጠራው ግን ካልጋ ላይ ካልጋለ እንደሚቀሰቅሰው ላላዛር ወይ ናውጣ አለው። አሜን። ወዳጁን እንደሚጠራ ሰው ወዳጁ አይደለ እንዴ ወዳጅን ወዳጅ ጋር ወክለ ማረገ ኮት ተጣራለ ለቤቱ ጋር ሄደ እንተና ናባ ከውጣ ኢየሱስ ጌታ ነው። የሞተን ሬሳ ከአራት ቀን በኋላ ናውጣ ብሎ አሜን፣ አሜን አስነስቶ እንደ ወዳጅ ይዞም የሚሄድ ጌታ አሜን። በኢየሱስ ስም ናስታ በጌታ በኢየሱስ ሰበ በጌታ በኢየሱስ ሰበ አሜን ይው ሐዘኑን እርሳው።

ሆሊ ስፒሪት አሜን። ሆሊ ስፒሪት አሜን። ስቻቹን አሱና መንፈስ ቅዱስ በሉት። ሳገኘኝ ዘንድ እዚህ ተገኝቻለሁ። ያንተ እጅ በእኔ ላይ በሙላት ትገለጥ። ብርቱን ነገር በእኔ ታደርግ ዘንድ ራሴን አቀረብኩልህ መንፈስ ቅዱስ አሜን። እሺ ቶሎ ቶሎ ብዬ አንድ ነገር ልናገር። እግዚአብሔር እንደዚህ አለኝ። አሜን። እግዚአብሔር እንደዚህ አለኝ። ሕዝቅኤል 37 ከዳዊት ህይወት ጋር እያያያዘ ሕዝቅኤል 37 ነው። ታችት ሆነ ከመቅደስ ምንጭ ፈልቀ ነበር ያል ምንጭ ነው አረ እየጨመረ እየጨመረ እየጨመረ እንደዴ ነግራናል። ወንዝ እስኪሆን ድረስ፣ ከዛ በኋላ ባህር እስኪሆን ድረስ። ያንን ከዳዊት ህይወት ጋር አያይዞ እግዚአብሔር ያስተምረኝም ይነግረኝም ስለነበረ በዛ አይነት መንፈስ ነው እግዚአብሔር ወደ እናንተ የላከኝ። አሜን። እግዚአብሔርና መንፈሱ ልከውኛል። አሜን። ሃሌሉያ ሃሌሉያ። የሚመሰክር ሰው እልል የሚል ሰው ነህ። ጌታ እንደዚያ እስከ ዛሬ በኖሩበት ቅባት አይቀጥሉም። ይህ ደግሞ ስብከት ነው በእውነት በሚኖሩበት ልምምድ በሚኖርበት በተለማመዱት ነገር አይቀጥሉም ለ

ማንም ሰው በነበረበት ቅባት አይቀጥልም ብሎኛል። እግዚአብሔር እንደዚህ አለኝ። በነበሩበት የህይወት ልምምድ አይቀጥሉም ማለት ነው። አሜን። እንደዚህ ብሎኛል ቅባት ይቀየራል የህይወታቸውን ልምድ ይቀየራል አለ። እግዚአብሔር ወደሚቀጥለው ቅባት ሲያሻግር በህይወት ላይ የሚሆነው ነገር ይቀየራል። አሜን። በህይወታችን ላይ የሚገለጠው ነገር ይቀየራል። አሜን። ተለማምዳችሁ ወደማታውቁ ተጽዕኖ ውስጥ ትገባላችሁ። አሜን። ተለማምዳችሁ ወደማታውቁት ብልጽግና ውስጥ ትገባላችሁ። አሜን። ተለማምዳችሁ ወደማታውቁት የታምር ህይወት ውስጥ ትገባላችሁ። አሜን። በዚህ ሕዝቅኤል 37 ላይ በምንጭ የጀመረ ነገር ሀይቅ እንደሆነ ከዛ ሲጀምር አይቶታል። እኮ ሕዝቅኤል ሕዝቅኤል 37 አንድ ሲጀምር ምንድነው ከምንቱ ይወጣ ነበር አለ። ከመቀደሱም ምን ምንጭ ይፈልቅ ነበር አለ። እያየው እኮ ነው። እያየው ወንዝ ሆነ። እያየው ወንዝ ሆነ። ከውስጣቸውም የሕይወት ወንዝ ይወጣል እንዳለ የሆነ ቅባትም አለ። በምንጭ ደረጃ ያላችሁ

ለኪ ላከና በሺ በሺ ሜትር ያንዳንዱ ሺ ምዕራፍ ላይ ደርሳችኋል። አሜን። ታግላችሁ ታግላችሁ ጾማችሁ ጸልያችሁ ምር ብሎ ሌላ ስትሉ ይኸው በእግዚአብሔር መልክተኛ የሚቀጥለው ምዕራፍ ልከፍት መጥቻለሁ። ወደሚቀጥለው አንድ የሚቀጥለው ከፍታ ተከፍቷል። አሜን። በተለካበት ጠርዝ ልክ አዲስ ነገር እንደተለማመደ ከቁርጭም ጥሚት ወደ ጉልበት ከጉልበት ወደ ወገብ ከወገብ እስከ መዋኛ እያንዳንዱ እያንዳንዱ ጠርዝ ይመራው በነበረው ሰውዬ ላይው ላይ ይመራ ይለካ ነበር። ያለ የሚመትራው ሰውዬ የሚቀጥለው ምዕራፍ እንደከፈተለት ቻበር መትር ብሎኛል። ዛሬ መትር መትር ህዝቤን አሻግራለሁ ብሎኛል። ይንታዲ ከዳዊት ጋር ዳዊት በተለያየ ጊዜ ተቀብቶ ነው ወደሚቀጥለው ነገር የገባው። ጠቃላችሁ ለንግሥና የተቀባው በሳሜ ልጅ ነው። በሳሜ ልጅ በተቀባበት ግን አልለገሰ። ከእረኝነት መጦ የተቀባበት ቅባት ወደ እረኝነት ነው የመለሰው። ተቀብቷል፣ ሂሳና ወ ግን ተመልሶ ምን ሆነ? እረኛ ሆነ። ለምን? ከዛ ውጭ ምን ማድረግ አይችልም። ምንም ማድረግ አይችልም። አንተ ተቀብተ ትናንትና በነበረው ህይወት ላይ የምትታወቅ በትናንትና በነበረ ህይወት ላይ ተመልሳችሁ ዛሬ እግዚአብሔር እንደዚህ ብሎኛል። ከፍ ያለ ቅባት ይመጣል፣ ከፍ ያለ ቅባት ይመጣል። አንደኛ ሳሙኤል ምዕራፍ 16 ቁጥር 13 ላይ የመጀመሪያው ቅባት በሳሙኤል ተቀባ። ሁለተኛው ቅባት ደግሞ ሁለተኛ ሳሙኤል ምዕራፍ ሁለት ቁጥር አራት ላይ ተቀባ። በዛ ቅባት በይሁዳ ላይ ነገሰ ይላል ያላቸው እስከ ሰማርያ እስከ በደር ዳርቻ ላታ ካባካያስ ጌታ እንደዚህ አለኩ። በዓለም ደረጃ ልገልጥ ነው አለኝ። ትናንት ማታ ፓኪስታኖች ምን አሉኝ? እናዘጋጃለን አንተ ምድሪቱን እርገጥ። ትናንት እኮ ነው ስጻጻፍ ነበር። አይረስ ክንፍ እየተገጠመልህ ነው። አይረስ ክንፍ እየተገጠመልህ ነው። አይረስ በኢየሩሳሌም እያንዳንዱ ቀባ። አሁን ሐዋርያት ስራ ምዕራፍ ሁለት እኮ ደስ ይላል። ብዙ ሦስት ሺህ ሰው ኳድነዋል። ግን ከተማ መካከል እዛው ነው የቀረው፣ እዛው ኢየሩሳሌም መካከል ነው። ኢየሩሳሌም አ እስከ ምድር አድርቻ ያን ይዘህ ለመምጣት የሚገለጽ ጸጋ ጸጋ አለ። ዛሬ ካላችሁበት ፈቀድ የሚያደርግ ጸጋ መጥቷል። አሜን። ሁለተኛው ቅባት ተቀባ። የይሁዳ ሰዎች መቀው ነው የሚሉት ምን አሉት? እላህ ብላችሁ ላይ ንጉሥ እንዲሆን በሄብሮን ምን አሉት? ይላል ቀቡት ይላል። ለአንዳንዶቻቹ ዛሬ የሄብሮን ቅባት ይገለጣል። አሜን። በከተማና በሀገር ደረጃ ታዋቂነት። አሜን። ስራህ የሚሰፋበት፣ ቢዝነስህ የሚሰፋበት፣ ተጽዕኖ የሚሰፋበት እውነት ነው። ሁላችንም እኮ በየጓዳ ትላልቅ ምስክርነት አለን። እንደ ዳዊት ማንም ያልመሰከረለት መጽሐፍ መሰከረልን ይችላል። ድብ ገለል ሊሆን ይችላል ድብ መግደል ቀላል ነው እያልኩ አይደለም። አንበሳ ገለል ሊሆን ይችላል አንበሳ መግደል ቀላል ነው እያልኩ አይደለም። ትላልቅ ታምራቶችን በጓዳ የለመዳቸው ማንም ግን ያላየላቸው ያው፣ ድብ ሳትገድል የምትታወቅበት አንዳንዴ፣ ቁጣ ቃላቸው በጓዳ የሚደረግ ተአምርኮ ብዙ ነው። በመድረክ ላይ የማይነገሩት ቤቶች በጓዳ ሲነገሩ ሰምቻል፣ ግን አይታወቁ አገር የሚቀይር ምድርን የሚያነቃል ቅባት ምንም በጓዳ በቤት ኅብረት ላይ እዛ ባሉ አገልጋዮች ነቢያቶች ተነግሯል እኮ ምድር ግን አይታወቁም። አየህ የመጀመሪያ ቅባት ጓዳ ላይ ነው። ግን ግን አንበሳ ያስገድላል፣ ድብ ያስገድላል። ይሄ ቀላለው እያልኳረም ለአንዳንዶቻቸው ይሄ ነው ቅባት ለማታውቀው አንበሳና ድብ ትገድላላቸው ግ አይነት ብዙ አይነት ምስክርነት ያላችሁ ብዙ ነገር የእግዚአብሔርን ነገር ለምዳችሁ ግን ያልወጣችሁ ያልተገለጣችሁ ያልታያችሁ አንበሳ ሳትገድል ድብ ሳትገድል የሚያወጣ የይሁዳ ቅባስ መልጣ ለአንዳንዶቻችሁ ዛሬ ሄብሮን ሆነ። አሜን አንድ ሰው ለኔ ኬብሮን ሆኗል ይበል። ለኔ ኬብሮን ሆኗል። ሶስተኛው ቅባት አለ ሁለተኛ ሳሙኤል ምዕራፍ አምስት ቁጥር 3 ላይ አየህ የይሁዳና የሁለተኛው ቅበት የሶስተኛ ቅበት ጊዜያቸው ቀረብ ይላል። ብዙ ጊዜ በመጀመሪያ ቅበት ብዙ ዘመን የሚቆየው እዚህ እኮ ነው። የመጀመሪያ ቅበት ቀረብ አንዳንዱ በዛው ነው የሚቀረው፣ በቃ ብዙ አታግላል። በጣም በሆነ ቅባት ደረጃ ላይ ተይዛችሁ ረጅም ዘመን ረጅም ጊዜ የቆያችሁ እንደውም አሁን ነገር እያለቀ የመሰላችሁ ሰዎች ይኸው ሌላ ድምጽ መጧል ዛሬ አሜን። አንድ ሰው በስህተት እዚህ አልተገኘሁም። ይበልስ፣ በስህተት እዚህ አልተገኘሁም፣ እዚህ ጉባኤ በመለኮት ዕቅድ ነው የተገኘሁት። ጉባኤ በመለኮት ሁለተኛ ሳሙኤል አምስት ሦስት ላይ ጠቅላላ እስራኤል ወደ ሄብሮን መጣው ዳዊቱን ለመኑት ይላል። ከዛ ምን አረጉት? ሄብሮን መጣው ያለበት ቦታ ድረስ። መጀመሪያ ላይ ተፈልጉ እኮ ነው የመጣው። እንደ ተስቡ ሁለተኛ ይሁዳ አዩ አሰራሩን አዩ። አወጋቡን፣ ውጊያውን አዩ። ወታደሩ ከእዛ መጠው ንገስብን አሉ። ሶስተኛ ዋናው ቅባት ሲመጣ ግን መጠው ነው እና ንነግሳለን እስራኤል በሙሉ ይላል ተሰብስቦ መጡ ይላል ቀባው ይላል። እኔ ሁሌ ነገር ሐዋርያ ሥራ ምዕራፍ ሁለት ላይ የነበረው ቅባት እስከ ሐዋርያ ሥራ አልቀጠለም። ሐዋርያ ሥራ ምዕራፍ አራት ላይ እኮ ልክ እንደ ዳዊት ተንደ ገና መጣ ይላል እኮ እንደ በጀመር የነበሩ ቤት ቤል ሞላው ያውቃል እግዚአብሔር በኢየሩሳሌም ቅባት ይሁዳን፣ ከዛስ በይሁዳ ቅባት ሰማርያን፣ በሰማርያ ቅባት ዓለምን። ምን አታድርንም መውረስ አትችልም። እግዚአብሔር ዳርቻችሁን አሰፋም። አሜን። እታች የነበረው ቅባት ከፍ እያለ የእናንተም የናንተም ነገር እየጨመረ አሜን። በተቀባበት መጠን ፍሰቱ እየጨመረ ይሄዳል። አሜን። እያንዳንዱ የቅባት ሌቪል ይዞት የሚመጣው ኃላፊነትም ክብርም አለ። የስ በእስራኤል ተቀበጠ ይሁዳ ይመችኛል ማለት አትችልም። እየሰማችን እኮ በእስራኤል ደረጃ ተቀበጠ ይሁዳ ብቻ ትለህ እየሰማችን ነው ወይ? ሳትወድ በግድ በይሁዳ ቤተ መንግስት በእስራኤል ቤተ መንግስት ይሁዳ ለቀ ትወጣለህ። ይስ አሜን። ይሁዳ ለቆ መውጣት ሆነ። አሜን፣ አሜን። እንደ ቤተ ክርስቲያንም እንደዛ ነው የሚሰሙ እንደ ካሪስ እንደዛ ነው የሚሰማ። ይሁዳ ለቀን የምንወጣ በዘመን መጧል። አሜን። መላክ አብሮ ይወጣል፣ ክብሩ ያወጣል። የተዘጋጀ የስ የመጀመሪያው ቅባት ትናንትና ከነበርክበት ህይወትም ትናንትና ከነበረበት ግልም አያወጣህም። ግን ተቀብተሃል። አትሊስት አንበሳ የምትገልበት ስታይል የተቀየረ። ትናንትና ድብ ጋር ረጅም ሳትታገል ነበር፣ አሁን ግን ገና እጅ ላይ እንደመጣህ እንደ በፍታ ጨርቅ ይሆንልሃል። አሜን፣ አሜን፣ አሜን። ግን ያው ነው ተመልሶ ወደ እረኝነት ባይሰቦኝ፣ ቅባቱ ግን ይፈልግሃል። ተመልሶ ተፈልጎ እኮ ነው አይደለ? ወደ ቤተ መንግስቴ የመጣው የወደ ቤተ መንግስቴ አሁን ተፈልጎ ቤተ መንግስቴ የመጣው እኮ ሊነክስ አልነበረም። ሙዚቀኛ ሆኖ ነው። ሙዚቀኛ ሆኖ እኮ ነው የገባው። ተቀጣሪ ሆኖ ነው የገባው። የዙፋኑ ባለቤት ተቀጣሪ የሆነ የመጀመሪያ ቅባት ላይ ሆነ አንተ የማታልፍበት ነገር የለም እኮ የማታልፍበት የማትገባበት የለም ተቀብተሻል ነብይነሽ ነሽ ነብይ ነሽ ሰራተኛ ሆነህ ተደባለ ሆነ ታግሳለህ አጋዥ ነ ምናምን የሆነ ስራ ትሰራለህ ምናምን ያው በቃ አበቃ ይሁዳ ላይ አገልጋይ ተሰሰለሃል ሰው ተሰሰለሃል አሜን አሜን ታዲያ አለ ቅባቱ አለ ክብሩ ግን በቃ የሆነ ነገር ውስጥ ነው የምትገኘው በቃ የሆነ ነገር በቃ እያየኸው ዙፋኑን። ሙዚቀኛ ነህ በቃ በገና ደርዳር ጊታር መቺ። ማለት ጊታር መቺ ንጉስ፣ ጊታር ሲመታ ደስ አይለ ንጉስ ነግሶ ሲመታ ነው ደስ የሚለው። ጊታር አሜን። በገና ሲደረድር ነግሶ በገና ይደርድር ይተውላለ። የመጀመሪያ ቅባት እውቅና ይሰጣል፣ ግን ሌቭልን አይቀይርልን። yes ተፈለጉ ሊገሉ መሳሪያ ይወጡብሃል ይወር። እግዚአብሔር ስለታደገው እንጂ እኮ ገሎት ነበር ሰውዬ። በመጀመሪያ ቅባት ልትገደሉ ትችላለህ። እኔ ግን እናገራለሁ። አሜን። በኢየሱስም በነበራችሁበት አትቀጥሉም። አሜን ጌታ ብሎኛል፣ ህዝቤ በነበረበት ቅባት አባባ ኮሮቦ ሻባያስ አሜን። አንብሶ በነበርኩበት አልቀጠልም፣ በነበርኩበት አልቀጠልም። የህይወቴን አቅጣጫ የሚቀይር ቅባት መጣ በሉ፣ የህይወቴን አቅጣጫ የሚቀይር ቅባት መጣ። ካለሁበት የሚያወጣኝ ቅባት መጣ በሉ፣ ካለሁበት የሚያወጣኝ ቅባት መጣ። ካለሁበት የሚያወጣኝ ቅባት መጣ በሉ፣ ካለሁበት የሚያወጣኝ ቅባት መጣ። ይጻፍልኝ ይሄ ቀን አሜን። ይጻፍልኝ አሜን። ግደላችሁ ጻፉ፣ የምላችሁ ቀኖችን ጻፏቸው። እኔ በህይወቴ ላይ የተጻፉ ቀኖች እንዳሉ በጣም ደጋግሜ ነው የምናገረው እኮ። በሄድኩበት ጉባኤ፣ በቆምኩበት ቦታ ሁሉ እያንዳንዱ ቀኔን አውቃለሁ። እግዚአብሔር በየትኛው ቅባት፣ በየትኛው ቀን ላይ እንደነካኝ አውቃለሁ። እግዚአብሔር ለመተንበይ የቀባኝን ቀን፣ ለተአምር የቀባኝን ቀን፣ ማን ቀን አይደለም። በተለያየ ጊዜ፣ በተለያየ ሰዓት እያንዳንዱ ጊዜው ሰዓቱን እዚህ አንዳንዶቻችሁማ ከእኔ በላይ ነው የምታወሩት፣ አይደል? ቀኑና ሰዓቱን ከማወቃቸው የተነሳ ገና ስናገር አብረውኝ የሚሉ ሰዎች ሁሉ አሉ። እንደ ጠቅስ መዝሙር በል ሰው ሁሉ እንደሚለው ለምን? በጣም ስለማውቀው። ቀኑ ይህቺ ቀን ትጻፍ። አሜን፣ ትጻፍልህ። በእውነት ጻፍልህ። አሜን አሜን። በእውነት ምክንያቱም በኋላ ነገሩ ካገኘ በኋላ ቅባት ከተቀየረ በኋላ እንዳትረሰው ነው። መቀየሩ አይቀርም። አሁን እኮ ባለህበት ስላለ ነው። ከሆነ ሰዓት በኋላ ባለበት እንዳትቀጠል የሚያደርግ የሆነ ነገር ያገኛል። ሜን የሆነ ነገር ያገኛል። ስ የሆነ ከዚህ ፊት እንደለመድከላ ሆን ይችላል ምንም ሳይሰማግ ነገር ትቀየራል። አሜን። እነ ቻይና እሱ ሄዶ ይነግረኛል። እኛም ሄደን ነበረ የሚገርማችሁ በሰዓት 365 በላይ ነው አይደል? የሚፈጥነው፣ ከዛ በላይ የዓለማችን ፈጣን ባቡር ውስጥ ገባ። ከአንድ ከተማ ወደ ከሆነ ከተማ ለምር ቻይና ውስጥ እና ከመሬት ይነሳል ሲሄድ፣ ሰውስት ግን ውስጥ ግን ሰዎቹ ምግብ ያስተናግዳሉ። ሆስቴሶቹ ባቡር ውስጥ እኮ ይራመዳሉ። ብርጭቋ ላይ አይነቃነቅም። ኃይለኛ ስፒድ ላይ ያለው ግን አይነቃነቅም። አንዳንዶቻችሁ እንደዚያ ከሆነ ምንም መንገጫቀስ ሳይኖር የሆነ ቦታ ትገኛል። እና ይነግረን ጸጋ ምን የሚሄጀበት አለ እኛም እኮ ሄደንበት እኛ ነገር ሁሉ ነገር ብርቅ ሆኖብን የመጀመሪያ ቻይና ስትሄድ ሁሉ ነገር ብርቅ ሆኖብን ብርቅ ሆኖብን። ከሁሉ በላይ ደግሞ እንመኘው የነበረውን ጀንቶን ውስጥ ባቡር ውስጥ ገባ ባቡር ውስጥ እና ፍጥረቱን እኮ ይናገራል፣ ያሳያል። ነው ንቅናቄ ዝም ብሎ ንቅናቄ የለም ንቅናቄ ንቅናቄ እንዳለ ያወቅን የሆነ ዮናት እንትኑ ውስጥ ገባ ዋሻ ነገር ውስጥ ገባ። ወደዚህ በኩል ምን አለ ግድግዳ አለ ግርግዳውን ስናይ እኔ አ በተለይ አዞረኝ ፍጥነቱ እንደዛ እንደሆነ ያወቀ ነው እንጂ ዝም ብለ ይሄድ አይታውቅም። ፍጥነቱ የሆነ የሚወዳደረው ነገር የቆመ ነገር ሲኖር በቃ ፈጣን ፍጥነት ላይ እንዳላወቀ የሚል ነው ፍጥነቱ እና ዞረብን አጥወለወለ ወለ እኔ በተለይ አጥወለወለ እና እንደዚህ ማለት ጀምሮ፣ ይሻለሀል ባ በመንፈስ የሆንኩ ይመስል ይሻለሀል አላ አዳንግጬ ነው ፈረ ሁሌ ለውጥ ኃይል ይገልጣል እንጂ የሆነ ነገር ያመጣብላ እንዳታስብ ድምጽ ከመጣበት ሰዓት ጀምሮ በፍጥነት አንዳንዶቻችሁ ገብታችኋል። አሜን ላለ ሆነለት። ሰ ውሃ ያስቀመጥንበት ብርጭቆ አይነቃንቅም። ሆሴ ሰዎቹ በዛ ፍጥነት ወደዚያ እየሄደ እንደዚህ ያልፋሉ ማለት ይከብዳል። ወደዚህ በሚሄድ ነገር ወደዚያ ትሄዳለህ እንጂ እነሱ ከዚህ ይመጣሉም አይመስላቸው። ሰው ያስተነግዳሉ ም የምትፈልግ ል ይመላለሳሉ ምናምን እና እኔ ከአይሚሮ በላይ ሆነብኝ ለካ እንደዚህ አይነቱ ነገር አለ አለ። በፍጥነት እየሄድክ አገር እየቀየርክ ግን የሚንገጫገጭ ነገር የለም። ብዙ መንገጫገጭ ብዙ ምጥ የለመዳችሁ እኔ ተነብያለሁ በኢየሱስ ስም፣ በጌታ በኢየሱስ ስም ተነብያለሁ። በሚገርም ፍጥነት የሆነ ቦታ ትገባለህ። በሚገርም የሆነ ቦታ ትገባላችሁ። አሜን ፕሮፌሳይ

ሰውቶኛል የመራኝ ጌታ ነግሮኛል። አሜን እግዚአብሔር ይለኛል የሚቀጥለው ዋጋ የሚያስከፍል አይደለም አለ። አሜን ኢየሱስ፣ ዋጋ የሚያስከፍል አይደለም ያልተገባ ዋጋ የሚያስከፍል አይደለም። መንገዱን አቅንቶለት መንገዱን አስተካክሎለትና አሳምሮለት ለብዙዎች በረከት ወደሚሆንበት ሀብት ውስጥ የሚገባ ሰው ይታየኛል፣ በእውነት ይታየኛል። አይስሜል ወልድ ጂሰስ ኢየሱስ ኢየሱስ ኢየሱስ። ያውንጉስ ተባረክ፣ ከፍ በልገስ። መንፈሱ በእናንተ ላይ ክብሩን ይግለጥ። እንደተባለው እንደዛው በአዲስ ቅባት ተገለጡ። ቅባት እንደ ተቀየረ የሚያስታውቅ ነገር በህይወታችሁ ላይ ይጀመር። በአገልግሎታችሁ ይጀመር። በቢዝነሳችሁና በስራችሁ ላይ ይጀመር። በቤታችሁ ላይ ይጀመር። በገበያችሁ ላይ ይጀመር። በመውጣት መግባታችሁ ላይ ይጀመር። ከሰው ጋር ባላችሁ ግንኙነት ላይ ይጀመር። ከተቀባ በኋላ ገበታ ይጫወቱ የነበሩት ሁሉ አነጠፉለት ይላል። ከተቀባ በኋላ የሚነጠፍ ነገር አለ። የሚያውቅህ በሙሉ በሌላ አይን ያዩሃል። ብዙዎቻችሁ ላይ ይሄ ጀመረ ተጀመረ። ኦ መንፈስ ቅዱስ አላከላራባላራባላራባላ ለቅባቱ ቅድሚያ እንሰጣለን። አሜን። ቅባትን ነው የምናደንቀው። ቅባቱ ደግሞ ሰራባችሁ። በነበራችሁበት ቅባት አትቀጥሉም ብሏል ጌታ። አትቀጥሉም በኢየሱስ ሆነ። አሜን። ሳምንታችሁ የክብር ይሆን። አዲስ ነገር ተለማመዱ። እጆቻችሁ ጨብጠው የማያውቁት ነገር መጨበጥ ይሁንላችሁ። በምንም አይነት መስፈርት ወደማትሄዱበት ወደዛ ከፍታ እግሮቻችሁ ይርገጡ። አዳዲስ ቦታዎች ጋግቡ። አዳዲስ መንፈሳዊ ከፍታዎችን እርገጡ። አዳዲስ የህይወት ከፍታዎችን እርገጡ። በእጃችሁ ላይ ተአምር፣ የሆነ እጃችሁ ላይ ሀብት ይግባ። በእጆቻችሁ ላይ ተአምራቶች፣ የሆነ ፍጥነታችሁ ይጨምር። ተወዳዳሪዎቻችሁን በሰው አቅም ሰው በቅባት አቅም በልጣችሁና ቀድማችሁ ተገኙ። ባላችሁበት ቦታ የእናንተ ነገር የመጀመሪያ ይሁን።